ትራምፕ የጋዛ የሰላም ድርድር በአፋጣኝ እንዲጀመር ጥሪ አቅርቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛን ጦርነት ማስቆም ጥረት ላይ እየተሳተፉ ያሉ ሁሉም በእስራኤልና በሀማስ መካከል በግብፅ የሚደረገውን ቀጥተኛ ያልሆነ ንግግር እንዲያፋጥኑ ጥሪ አቅርቧል። ንግግሩ ሐማስ ታጋቾችን መልቀቅና የጋዛን አስተዳደር ለምሁራን ወይም ቴክኖክራት መስጠትን ጨምሮ በትራምፕ ባለ 20 ነጥብ የሰላም ስምምነት እቅድ ላይ ከተስማማ በኋላ የሚደረግ ሲሆን ቡድኑ በሌሎች ጉዳዮች ላይ የመነጋገር ፍላጎትም አለው። ዓለም በጉጉት የሚጠብቀው ድርድር ምን ይዞ ይመጣል የሚለው ጥያቄ የብዙዎችን ቀልብ ስቧል። የዕለቱ ቀዳሚና አንኳር መረጃችን ነው። የጋዛ ጦርነት ማብቂያ የእስራኤልን ቀጠናዊ ተጽዕኖ የማስፋት ፍላጎት ሊያሳድግ እንደሚችል እየተነገረም ነው። እስራኤል በጋዛ የሰላም ስምምነት አማካኝነት መካከለኛው ምስራቅን ዳግም ለማዋቀር እየተዘጋጀች መሆኑን የቀድሞ የሊባኖስ ጀኔራል ማሊክ አዮብ መግለጻቸውን ስፑትኒክ በዘገባው አካተዋል። ሌላኛው የምንመለከተው ጉዳይ ነው፣ ሩሲያና ቬንዚዌላ የአሜሪካ የባህር ኃይል በካሪቢያን የፈጸመውን ጥቃት ማወገዙ ሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭና የቬንዙዌላ ቻቸው ኢቫን ጊል ባደረጉት የስልክ ልውውጥ አሜሪካ በካሪቢያን ባህር በምትወስዳቸው እርምጃዎች ዙሪያ ከፍተኛ ስጋት እንዳላቸው መግለጻቸውን የሩሲያ የውጭ ጉዳይ ሚኒስቴር አስታውቋል። ዝርዝር መረጃውን ይዘናል። ሶሪያ ከአሳድ መንግስት መነሳት በኋላ የመጀመሪያውን የፓርላማ ምርጫ አካሄደች። ዜጎች ከ210 የፓርላማ አባላት 140ን የመረጡ ሲሆን ቀሪ ሰባዎቹን ፕሬዝዳንቱ እንደሚወክሉም ተጠቁመዋል። እስከ መጨረሻው አብራችሁን ስትቆዩ ሙሉን እናስደምጣቸዋለን። ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምን ቆያችሁን። ከዚህ በላይ ባጭሩ ያስደመጥናቸውን ዘገባዎች በዝርዝር እናደርሳችኋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክና ሽር በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ መረጃዎቹም ማለፍን። ትራምፕ የጋዛ የሰላም ንግግር በአፋጣኝ እንዲጀመር ለአደራዳሪዎች ጥሪ ማቀረቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛን ጦርነት ማስቆም ጥረት ላይ እየተሳተፉ ያሉ ሁሉም በእስራኤል እና በሐማስ መካከል በግብፅ በሚደረገው ቀጥተኛ ያልሆነ ንግግር እንዲያፋጥኑ ጥሪም አቅርቧል። ንግግሩ ሐማስ ታጋቾችን መልቀቅና የጋዛን አስተዳደር ለምሁራን ወይም ቴክኖክራት መስጠትን ጨምሮ በትራምፕ ባለ 20 ነጥብ የሰላም ስምምነት እቅድ ላይ ከተስማማ በኋላ የሚደረግ ሲሆን ቡድኑ በሌሎች ጉዳዮች ላይም የመነጋገር ፍላጎትም አለው። ትጥቅ መፍታትና በመጪውም የጋዛ መንግሥት ላይ ምንም ተሳትፎ እንደማይኖረው የሰላም እቅዱ ቁልፍ ክፍል ላይ ቡድኑ ምላሽም አልሰጠም። በማህበራዊ ትስስር ገጻቸው ላይ ንግግር በጣም ውጤታማ ነበር ያሉት ትራምፕ የመጀመሪያው ምዕራፍ በዚህ ሳምንት እንደሚጠናቀቅ ተነግሮኛልና ሁሉንም የምጠይቀው እንዲያፋጥኑት ነው ብሏል። የአሜሪካው ፕሬዚዳንት አክለውም ጊዜው በጣም አንገብጋቢ ነው ወይም ደም መፍሰስ ይቀጥላል ብሏል። ትራምፕ ለጋዜጠኞች ታጋቾች በቅርቡ መልቀቅ ይጀምራሉ ብለው እንደሚያስቡም ገልጿል። ትራምፕ የሰላም እቅዳቸው ማሻሻያ ይደረግበት ከሆነ ተጠይቀው ማሻሻያ ያስፈልገንም ምክንያቱም ሁሉም ተስማምቶበታል። ይሁን እንጂ ሁሌም አንዳንድ ለውጦች ሊኖሩ ይችላሉም ብለዋል። ለእስራኤል ትልቅ ስምምነት ነው፣ ለአረቡ ዓለም፣ ለሙስሊሙ ዓለምና ለዓለም ትልቅ ስምምነት ነው። ስለዚህም በጣም ደስተኞች ነን በማለትም አክለዋል። ይህ በእንዲህ እንዳለ ሐማስ ለእቅዱ አዎንታዊ ምላሽ ከሰጠ በኋላ ትራምፕ የቦምብ ድብደባው በአስቸኳይ እንዲቆም ቢናገሩም እስራኤል በጋዝ የምታካሄደውን የአየር ደብደባም ቀጥላለች። የእስራኤል መንግሥት ቃል አቀባይ ሾው እሁድ ውድ ለት ለጋዜጠኞች በጋዛ ሰርጥ አንዳንድ ድብደቦች ቢቆሙ በዚህ ሰዓት እየተተገበረ ያለ የተኩስ አቁም የለም ብሏል። በጋዛ ያሉ ጋዜጠኞች የእስራኤል የአየር ጥቃት መቀጠሉንና እሁድና ምሽቱን ሁሉ በከተማው በርካታ የመኖሪያ ህንጻዎችን ያወደመ የታንክ ጥቃት እንደነበርም ተናግረዋል። በጋዛ የቢቢሲ ወኪል ዘጋቢ ውርጧት በጋዛ ከተማ ውስጥ ፍንደታ ድምጾችን መስማቱንና በእስራኤል ድንበር አቅራቢያ ጭስ መንግስቱንም ገልጿል። ጋዛ የሚመራው ጤና ሚኒስተር ባለፉት 24 ሰዓት በእስራኤል ጦር ጥቃት 65 ሰዎች መገደላቸውንም አስታውቋል። የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሮቢዮ በአሜሪካ የቢቢሲ አጋር ለሆነው ሲቢሲ ታጋሾችን ለማስለቀቅ ድብደባው መቆም አለበትም ብሏል። የቦምብ ድብደባ እየተፈጸመ ታጋሾችን ማስለቀቅ አትችልም። የመቆም አለበት ነገር ግን ሌሎች ጉዳዮች መፈታት አለባቸው ሲሉም ገልጸዋል። ታጋቾች በተሻለ ፍጥነት እንዲለቀቁ እንፈልጋለን ሲሉም አክለዋል። ባለ ሀያ ነጥብ የሰላም እቅድ ጦርነቱ በአስቸኳይ እንዲቆምና በመቶዎች ፍልስጤማያን ምትክ 48 ታጋቾች እንዲለቀቁ የሚጠይቅም ነው። ወደ ቀጣዩ መረጃችን አለፍን። ጋዛ ጦርነት ማብቃት የእስራኤልን ቀጠናዊ ተጽዕኖ የማስፋት ፍላጎት ሊያሳድግ እንደሚችል ተገለጸ። እስራኤል በጋዛ የሰላም ስምምነት አማካኝነት መካከለኛው ምስራቅ ዳግም ለማዋቀር እየተዘጋጀች መሆኑን የቀድሞው የሊባኖስ ጀኔራል ማሊክ አዮብ መግለጻቸውን ስፑትኒክም ዘግቧል። በተለይ የጋዛ ጦርነት ማብቃት በመካከለኛው ምስራቅና በአረቢያ ባህረ ገብ መሬት የእስራኤልን ቀጠናዊ የተጽዕኖ የማስፋት ፍላጎት ሊያሳድግ ይችላል ሲሉ ጀኔራሉ ለስፑትኒክም ተናግረዋል። የቀረበው የጋዛ ነዋሪዎችን የማስፈር እቅድ አሸናፊም ተሸናፊም የለም በሚለው መር ላይ የተመሰረተ በመሆኑ እስራኤል የቀጠናዊ ሰላም ራዕይዋን ለማሳካት የመጀመሪያ እንቅፋቷን ታስወግዳለች ሲሉ አዮብም ገልጸዋል። ኢራን፣ ሂዝቦላ፣ ሁቲዎች ለእስራኤል ቀጠናውን በፖለቲካዊ ና ወታደራዊ መንገድ የማዋቀር እቅድ ቀሪዎቹ ብቸኛ እንቅፋት ይሆናሉ ብለዋል። የሶሪያ ግንባር በአብዛኛው የተረጋጋ በመሆኑ የደማስቆና ቴል አቪቭ የጸጥታ ስምምነት ወደ መጠናቀቅ እየተቃረበ በመምጣቱ እስራኤል አዲሱን የቀጠናዊ የጸጥታ ማዕቀፍ በመቅረጽ በኩል ቁልፍ ተዋናይነቷን እያጸናች ነው ሲሉም አክለዋል። መረጃችን እንደቀጠለ ነው። ሩሲያና ቬንዙዌላ የአሜሪካ የባህር ኃይል በካሪቢያን የፈጸመውን ጥቃት መወገዙ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭና የቬንዙዌላ አቻቸው ኢቫንጌል ባደረጉት የስልክ ልውውጥ አሜሪካ በካሪቢያን ባህር በምትወስዳቸው እርምጃዎች ዙሪያ ከፍተኛ ስጋት እንዳላቸው መግለጻቸውን የሩሲያ የውጭ ጉዳይ ሚኒስትር አስታውቋል። ላቭሮቭ ሞስኮ በቬንዙዌላ አቅራቢያ በሚገኝ ዓለም አቀፍ የውሃ አካላት በአንድ መርከብ ላይ አርብ የተፈጸመው የአሜሪካ ወታደራዊ ጥቃት በብርቱ እንደምታወግዝ በውይይቱ ወቅት አጽንኦትም ሰጥቷል። አሜሪካ በአደንዛዥ እጻ አዘዋዋሪዎች ላይ የወጀችውን ጦርነት ከየቲ አሁናዊ ሁኔታ ጋር በምንም መልኩ እንደማታገናኝ እርግጠኛ መሆን እንደማይቻል ማንሳታቸውን ሚኒስተሩም ጠቁሟል። ወደ ቀጣዩ ዜናችን አለፍን። ሶሪያ ከአሳድ መንግስት መነሳት በኋላ የመጀመሪያውን የፓርላማ ምርጫ ማካሄደች። ዜጎች 210 የፓርላማ አባላት 140ውን የመረጡ ሲሆን ቀሪው ሰባዎቹን ፕሬዝዳንቱ እንደሚወክሉም ተጠቁሟል። የሶሪያ የሽግግር ፕሬዝዳንት አህመድ አላሻር በሐምሌ ወር መጨረሻ ላይ የፓርላማ መቀመጫውን ቁጥር ከ150 ወደ 200 ለማሳደግ የቀረበላቸውን ጊዜያዊ የምርጫ ስርዓት የመጨረሻ ረቂቅም ተቀብሏል። ሆኖም በናሴ ወር በደቡባዊ ሱዌዳ መንደር ግጭት መባባሱን ተከትሎ አልሻራ ምርጫውን ለማራዘም ወስኗል። ሶሪያ የፓርላማ ምርጫውን ለመጨረሻ ጊዜ ያካሄዳቸው በአላሳድ የፕሬዝዳንትነት ዘመን እንደ አውሮፓያን አቆጣጠር በሐምሌ 15 2024 ነበር። ከቀድሞ ፕሬዝዳንት አላሳድ ከስልጣን መነሳት በኋላም አገሪቱ በጊዜያዊ መንግስትና ፕሬዚዳንት በሚመራ የሽግግር ማዕቀፍ እየተመራችም ትገኛለች። ክቡራትና ክቡራን፣ በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን ስለነበረን ጊዜ ያለ ምስጋናችንን እያቀረብን ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስም በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።